ቴክኒክና ሙያ ኮሌጆች ችግር ፈች ጥናትና ምርምሮችን በማካሄድ ተኪ ምርቶችን በማምረት የውጭ ምንዛሪን በማስቀረት ላይ መሆናቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ እና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ ገለጹ። በስራና ክህሎት ሚኒስቴር ከሚያዝያ 27 እስከ ግንቦት 2 ሲካሄድ የነበረው አራተኛው የኢትዮ ክህሎት ውድድር ማጠቃለያ ተካሂደዋል። ኢብራሂም መሐመድ ተጨማሪ አለው የኢፌዴሪ የስራና ክህሎት ሚኒስቴር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ መልእክት ባዘጋጀው በአራተኛው የኢትዮ ክህሎት ውድድር ማጠቃለያ ፕሮግራም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊና ና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የስራ የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጨምሮ ሌሎች ሚኒስትሮችና ባለድርሻ አካላት ተገኝተዋል። በፕሮግራሙ መልእክት ያስተላለፉት አቶ አደም ፋራህ እንደዚህ አይነት ውድድሮች መነሳሳትን በመፍጠር ቴክኖሎጂዎችን በማለማትና በማሻሻል በኩል ሚናቸው የላቀ ነው። በውድድሩ የተሳተፋችሁና አሸናፊዎች ያሳያችሁት ብቃት፣ ክህሎትና እውቀት የሚደነቅ ነው። ለሀገሪቱ ችግሮች ተጨባጭ መፍትሄዎችን በመስጠት ተኪ ምርቶችን የሚያመርቱ ቴክኖሎጂዎችን በማፍለቅ የወደፊቱ ተስፋ ብሩህና የኢትዮጵያ ብልጽግና አይቀሬ መሆኑን ማሳያ ናችሁ። ለጥረታችሁና ላሳያችሁት ቁርጠኝነት እንኳን ደስ አላችሁ ብለዋል። ያሳያችሁት ክህሎት፣ ብቃትና ቁርጠኝነት በእውነት የሚደነቅ ነው። የሀገራችን የወደፊት ተስፋ ብሩህ መሆኑን እና የኢትዮጵያ ብልጽግና አይቀሬ መሆኑን በእናንተ በክህሎትና ቴክኖሎጂ ባለቤቶችና በተመራማሪዎች አይተናል። ስለሆነም ሁላችሁ ያሸነፋችሁም ሆነ ያላሸነፋችሁ ለጥረታችሁና ላሳያችሁት ቁርጠኝነት ከልብ አመሰግናለሁ። ያሳያችሁ ጥረት፣ ብቃትና ቁርጠኝነት ለሌሎች ወጣቶችም አሪያ የሚሆን ነው። እውቀትና ክህሎታችሁን በማቀናጀት የሀገሪቱን ችግሮች እንድትፈቱ፣ መንግስትም የሚጠበቅበትን ኃላፊነት እንደሚወጣ ላረጋግጥላችሁ እወዳለሁ። ባለድርሻ አካላትም የበኩላችሁን እንድትወጡ አደራ እላለሁ ብለዋል አቶ አደም ፋራህ። የግል ሴክተሩ የሲቪል ማህበረሰብ ድርጅቶችና ሌሎች ባለድርሻ አካላት ለክህሎት ልማትና ለፈጠራ ስራ ተገቢውን ትኩረት በመስጠት የሀገራችንን የብልጽግና ጉዞ ለማፋጠን የሚደረገውን ጥረት እንድትደግፉ ጥሬን ላቀርብ እወዳለሁ። መንግስትም ለክህሎት ልማትና ለፈጠራ ስራ መስፋፋት ያለውን ኃላፊነት በበለጠ ለመወጣት የፈጠራ ስራዎችን ወደ ቢዝነስ እንዲቀየሩና በስፋት ጥቅም ላይ እንዲውሉ ለማድረግና ሌሎች ባለድርሻ አካላትም ሚናቸውን እንዲወጡ ምቹ ሁኔታ ለመፍጠርና ለመደገፍ ቁርጠኛ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል፣ ውድድሩ የተሻሉ ኢንተርፕራይዞችና ቴክኖሎጂዎችን ያየንበት ችግር ፈች የምርምር ውጤቶችን ያገኘንበት፣ እርስ በርስ መማማር የተፈጠረበት ነው። በሀገሪቱ በሚገኙ ቴክኒክና ሙያ ኮሌጆች መንግስት እየተገበራቸው ያሉ ማሻሻያዎች ተጨባጭ ውጤቶችን እያመጡ መሆኑን የተመለከትንበት ነው ሲሉ ገልጸዋል። ለእኛ ሁላችሁም አሸናፊ ናችሁ። ምክንያቱም እያንዳንዱ ሰው አእምሮውን ጨምቆ እጁን አፍታቶ ልቡናውን ከእጁና ከአእምሮ ጋር አሰናስሎ ሊታይ ሊዳሰስ ሊጨበጥ የሚችል ውጤት ያስመዘገበበት ነው። ስንደመር ደግሞ ሁላችንም እንደ ሀገር በጋራ ሆነን የራሳችንን የአርበኝነት ምዕራፍ ተግባራዊ የምናደርግበትን እድል እናም ኢትዮጵያን አሸናፊ የምናደርግበትን ምቹ ሁኔታ የሚፈጥር ነው። የውድድሩ አሸናፊዎችም ውድድሩ ለልፋታችን እውቅና ያገኘንበትና ልምድና ተሞክሮችን የቀሰምንበት ነው ሲሉ ተናግረዋል። በአራተኛው ሀገር አቀፍ የኢትዮ ክህሎት ሀገር አቀፍ ውድድር አንደኛ ለወጡ ግማሽ ሚሊየን፣ ሁለተኛ ለወጡ አራት መቶ ሺ ብር፣ ሶስተኛ ለወጡ ተወዳዳሪዎች ደግሞ ሶስት መቶ ሺ ብር፣ ሜዳሊያና ሌሎች ሽልማቶች ተሰጧቸዋል። በክህሎት